ጤና ይስጥልን ከሓሪ ዲጂታል ዕለታዊ ዳሳችን ይዘን ቀርበናል። ከኢህአዴግ እስከ ብልጽግና በአማራ ክልል የጀመረው የፖለቲካ ጉዟቸው በክልሉም ሆነ በፌዴራል ደረጃ ከፍተኛ የመንግስት ስልጣን አስገኝቶላቸዋል። አማራ ክልልን በርዕሰ መስተዳደርነት ከመምራት፣ የውጭ ጉዳይ ሚኒስትር፣ በኋላም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው አገልግለዋል። አቶ ገዱ አንዳርጋቸው የኚህ ፖለቲከኛ ስም ሲነሳ አሁን ላይ ውሃ የበላው የኦሮማራ ጥምረት ይታወሳል። ያኔ ማለትም መጋቢት 2010 ዓ.ም እሳቸውና ለማ መገርሳ ጠቅላይ ሚኒስትር አብይ አህመድን ወደ ስልጣን ያመጣው የለውጥ እንቅስቃሴ መሪ ዘዋሪ ተብለው እጅግ የሚንቆለጳጳሱ ሰዎች እንደነበሩ ይታወሳል። በወቅቱ ሁለቱም የክልል ርዕሰ መስተዳድር ቢሆኑም በአገሪቱ እጣ ፈንታ ላይ ወሳኝ ሚና ያላቸው ግለሰቦች ሆነው ብቅ ብለው ነበር። ይሁን እንጂ በሂደት በአንድ ወቅት ሀገሬው ሲያጨበጭብላቸው የነበሩት ሰዎች የብልጽግናው ባቡር ተፍቷቸዋል ወይም ጥለውት ወርደዋል። አቶ ገዱ አንዳርጋቸው ከሀገር ከተሰደዱ በኋላ ድምፃቸውን ከፍ አድርገው መንግስትን መቃወም ጀምረዋል። በቅርቡ መመስረቱ የተነገረው የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ የሆነው መመረጣቸውም ተሰምቷል። ስለ ለውጥ መምጣት አሞካሽተው ሲያወሩና ሰው ከመንግስት ጎን እንዲሰለፍ ጥሪ ሲያስተላልፉ የነበሩት ፖለቲከኛ አሁን በተቃውሞ ጎራ ተሰለፈው ዳግም ለውጥ ያስፈልጋል ባይ ሆነዋል። የኦሮሞና የአማራ ፖለቲከኞችን በማስተባበር የኦሮማራ ዘዋሪነታቸው የሚነገርላቸው ሰው አሁን ደግሞ የአማራና የትግራይ ልሂቃን ጥምረት አስፈላጊነትን ይዘው ተከስተዋል ነው የሚባለው። በአንድ ወቅት አድራጊ ፈጣሪ እንደነበረ የሚታመነው የሰሜኑ የፖለቲካ ሚዛን ዘሞ በኦሮሞ ፖለቲከኞች ተጽዕኖ ውስጥ ወድቋል ለሚለው ሙሾ ማረጋገጫ ይመስላል እንቅስቃሴያቸው። ከአማራ ክልል እስከ ፌዴራል የፖለቲካ አካሄዳቸውን በጥልቀት ያብራሩት ፖለቲከኛው የኢህአዴግ ውድቀት፣ የብልጽግና አካሄድና ከጠቅላይ ሚኒስትሩም ጋር ስለነበራቸው ግንኙነት ተናግረዋል። በአጠቃላይ ግን እዚህ ሀገር ውስጥ ያለው የፖለቲካ አካሄድ ሲሄድ ከመቀራረብና መተማመን ላይ ከመመስረት ይልቅ ቂምናልህ ይቀነዋል ብለዋል። ሐምሌ 24 ቀን 2011 ዓም የወቅቱ ምክትል ጠቅላይ ሚኒስትር ደመቀ መኮንን በተገኙበት በባህር ዳር ስቴዲየም ለውጥን እንደግፍ ዴሞክራሲንና በርታ በሚል መሪ ቃል በተካሄደው የጠቅላይ ሚኒስትር አብይ የድጋፍ ሰልፍ ባስተላለፉት መልእክት ስለ ለውጡ መንግስት የወደፊቱ ተስፋ ሲናገሩ የተደመጡት አቶ ገዱ አሁን መንግስት ላይ ግልጽ የሆነ የተቃውሞ በትር መሰንዘር ጀምረዋል። በዕለቱ ስቴዲየም ውስጥ የተሞላው ሕዝብ ባስተላለፉት የርዕሰ መስተዳድርነት መልእክታቸው ስለመደመር ደጋግመው አንስተዋል። ይሁን እንጂ እሳቸው አሁን ላይ ተቀንሰዋል። የአማራ ሕዝብ ለወደደው ማር ለጠላው ኮሶ መሆኑን ያነሱት ሰውየው ለወጣቶች ክልሉ አፍላ ጉልበትን ከእውቀትና አስተዋይነት ጋር የተላበሰ ቆፍጣና ወጣት ይፈልጋል በማለት በክልሉ የተጀመረው አንድነትና ተስፋ እንዳይጨነግፍ የመታደግ ጥሪ አስተላልፈውላቸው ነበር። አሁን ላይ የጠቅላይ ሚኒስትሩ ረጋሚ ሆነው ቢነሱም በወቅቱ የእሳቸው ምስል የታተመበት ኮፍያቸውን አጥልቀው ነበር። ለ13 ደቂቃ ያህል የቆየ ንግግር ያሰሙት የአማራ ሕዝብ ከእንግዲህ ወዲህ የሚሰደድና የሚገደል ሳይሆን ከቁዘማ ወጥቶ አንገቱን ቀና አድርጎ የሚሄድበት ዘመን መሆኑን መደምደሚያቸው አድርገው በሞቀ ጭብጨባና ሆታ ታጅበው ነበር ከመድረክ የወረዱት። ያ ሁሉ ሞቅታና ወኔ ቀስ በቀስ እየማሸሸ የኋላ ኋላ ጭራሽ ከአገራዊ መድረኮች ጠፉ አቶ ገዱ። ነገሩ የሚጀምረው ከሚያዝያ 10 ቀን 2011 ዓ.ም ነው። ይህ ዕለት የኦሮማራ መሪዎች ለማና ገዱ ይመሯቸው ከነበሩት ክልሎች ተነስተው የፌዴራል መንግስት ሹመት የተቀበሉበት ነው። የወቅቱ የኦሮሚያ ክልል ርዕሰ ለማስተዳደር የነበሩት አቶ ለማ መገርሳ በመከላከያ ሚኒስትርነት እንዲሁም የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በውጭ ጉዳይ ሚኒስትርነት የተሾሙበትም ወቅት ነው። በዕለቱ በህዝብ ተወካዮች ምክር ቤት ፊት ቀርበው ቃለ መሐላ መፈጸም ባይችሉም በሳምንቱ ሚያዝያ 17 ቀን 2011 ዓ ም በጠቅላይ ፍርድ ቤት ፕሬዝደንት ማዛ አሸናፊ አማካኝነት ቃለ መሐላ ፈጽመው አዲስ አበባ ከትመዋል። የኋላ ኋላ የሁለቱም ፖለቲከኞች መገለል የተመለከቱ ሰዎች ወደ ሚኒስትርነት የመጡበት ዋነኛው ምክንያት ምክንያት በቅርብ አስቀምጦ ለመቆጣጠርና ከመሰረታቸው ለመነጠል እንደነበር የሚገልጹ ድምጾች ተሰምተዋል። አሁን ላይ ወይዘሮ መዓዛም የሆኑ አቶ ለማ ወይም አቶ ገዱ ቦታቸው ላይ የሉም። አቶ ለማ ዝምታን ቢመርጡም አቶ ገዱ ግን እስካሁን በጠፋው እኔም ተጠያቂ ነኝ በማለትና ተገፍተው ከሀገራዊ ፖለቲካ ተሳትፏቸው መገለላቸውን በመግለጽ ጭምር በመንግስት ላይ ተነስተዋል። አቶ ገዱ በውጭ ጉዳይ ሚኒስትርነታቸው ዘመን በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ኢትዮጵያ ከአሜሪካ የአሜሪካው የወቅቱ ፕሬዚዳንት ዶናልድ ትራምፕ ከፍተኛ ዛቻ ይቀርብባት እንደነበር ይታወሳል። ከዚህ ጋር በተያያዘ የግብፅ ፍላጎት ድርድሩ እንዲቋረጥ መሆኑን በማንሳት በጎርጎሮሳውያኑ 2015 ከነበረው የመርህ ስምምነት ውጪ ሌላ መተሳሰሪያ የሌለን በመሆኑ ድርድሩን አቋርጣ የምትወጣ ከሆነ ከዚህ በኋላ ለድርድር የምንቀመጥበት ምንም አይነት መንገድ የለም በማለት የተናገሩት አይዘነጋም። እንዲሁም ከየማዕዘኑ በርትቶ ስለነበረው ጩኸት ተጠይቀው ኢትዮጵያ በአባይ ወንዝና በግድቡ ዙሪያ ለየትኛውም ጫና አትንበረከክም የሚል መልስ ለአልጀዚራ ሰጥተው እንደነበረም ይታወሳል። እሳቸው እንደተናገሩት ከሆነ ከመንግስት በተለይም ከጠቅላይ ሚኒስትር አብይ ጋር መቃቃር የጀመሩት በተለያዩ አካባቢዎች ይፈጠሩ የነበሩት ጥቃቶች ማንነትን መሰረት ያደረጉ ናቸውና፣ አይደሉም በሚል አፈራረጅ ላይ ነው። አቶ ገዱ ጥቃቶቹ ማንነትን መሰረት ያደረጉ መሆናቸውን በመግለጽ አቋም ይዘው ሲሞግቱ እንደነበር ተናግረዋል። ይሁን እንጂ መንግስት ይህን አልተቀበለውም። በመሆኑም ከውጭ ጉዳይ ሚኒስትርነታቸው ተነስተው የብሔራዊ ደህንነት አማካሪ የሆኑትና የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ገዱ ለብልጽግና ፓርቲ መልቀቂያ አስገብተው መልስ እንዳልተሰጣቸው ተናግረዋል። በአማራ ክልል ነሐሴ 15 ቀን 2015 ዓ ም ጀምሮ ተግባራዊ የተደረገውን የአስቸኳይ ጊዜ አዋጅን ለማጽደቅ ምክር ቤቱ በአባላቱ የእረፍት ጊዜ አስቸኳይ ስብሰባ በጠራበት ዕለት ያቀረቡት ተቃውሞ ግን ከመንግስት ጋር የነበራቸውን እህል ውሃ ቆርጦታል። ለወትሮው በምክር ቤት ስብሰባ አይገኙ የነበሩት ፖለቲከኛው የመናገር ዕድል አግኝተው የክልሉ ችግር በተመለከተ ካለፉት አምስት ዓመታት ስህተቶቻችንና ጥፋቶቻችን መማር አለመቻላችን ይገርመኛል። መንግስት ራሱ ፖለቲካዊ ችግር ይፈጥራል ችግሩን በፖለቲካዊ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል በማለት መንግስት ላይ ደፍድፈውታል። በቅርብ ጊዜ ባደረጉት አንድ ቃለ ምልልስ ከዚያ ቀን አስቀድሞ ክትትል ይደረግባቸው የነበረ ቢሆንም፣ ከዚያ በኋላ ግን መኪናቸውን እያስቆሙ ጭምር ስልካቸውና ኮምፒውተራቸው ይፈተሽ እንደነበር ተናግረዋል። እናም አቶ ገዱ አሁን ባህር ማዶ ሆነው በተቃውሞ ጎራ ተሰልፈው ከጥንስሱ ጀምሮ የነበሩበትን መንግስት ይረግማሉ። አዲስ የፖለቲካ አሰላለፍ ያስፈልጋል የሚል ሀሳብም ማንጸባረቅ ጀምረዋል። ሀገራዊ ምክክር ኮሚሽን የአማራ ክልል አስተዳደር የፖለቲካ እስረኞችን እንዲፈታና ተኩስ እንዲያቆም ጥሪ ማቅረቡ ይታወሳል። ኮሚሽኑ የክልሉ መንግስት ቀድሞ ተኩስ አቁሞ እንዲያውጅም ጥያቄ አቅርቧል። የሀገራዊ ምክክር ኮሚሽነር መስፍን አራያ ከባልደረቦቻቸው ጋር ወደ ባህር ዳር ተጉዘው ከክልሉ ርዕሰ መስተዳድር እና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት አድርገው የተመለሱት ባለፈው ሳምንት ነበር። ወደ ክልሉ መዲና ያቀኑት የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት ሁኔታ ላይ ከአስተዳደሩ ጋር ለመነጋገርም ነው። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ጠይቋል። በክልሉ ያለው ግጭት ቆሞ ምክክር እንዲጀመር የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ ለታጣቂዎች ጥሪ እንዲያቀርብ ነው ኮሚሽኑ የጠየቀው። ይሁን እንጂ እስካሁን የክልሉ አስተዳደር በዚህ ጉዳይ ላይ የወሰደው እርምጃም ሆነ ያሳወቀው አቋም የለም። ነገር ግን የክልሉ አስተዳደር እንዲህ አይነት ጥሪ ስለማቅረቡ ጥርጣሬያቸውን የሚያቀርቡ ብዙዎች ናቸው። መስተዳድሩ የፌዴራሉ መንግስት አይፈቅድለ ተኩስ አቁም ያለው ሊል እንደማይችል በምክንያትነት አስተያየታቸውን ይሰነዝራሉ። ከታጣቂዎች ጋር እየተዋጋ ያለው የአገር መከላከያ ሰራዊት መሆኑንም በአስረጅነት ያቀርባሉ። በሌላ ወገን ደግሞ በኦሮሚያ ክልል የተደረገውን ከፊል ስምምነት በማንሳት በአማራ ክልል መደገም እንደሚችል የሚናገሩም አሉ። ግን ደግሞ በኦሮሚያ ክልሉ ድርድርና ንግግርና በአማራ ክልሉ መካከል ልዩነት ስለመኖሩም ያነሳሉ። በኦሮሚያ ክልል መንግስት ከኦሮሞ ነጻነት ሰራዊት ጋር ንግግር ሲያደርግ የነበረው ከክልሉ ኃይል ጋር ሲዋጋ ስለነበረ ነውም ብለዋል። በአማራ ክልል አስተዳደሩ ከአቅሜ በላይ ሆኗል በማለት የአስቸኳይ ጊዜ አዋጅ ታውጆ መከላከያ ሰራዊት ገብቶ ነው ጦርነት እየተካሄደ ያለው። በመሆኑም የክልሉ መስተዳድር መከላከያ ሰራዊትን ሊያዝ አይችልም ጦርነቱንም ማስቆም ያለበት የፌዴራሉ መንግስት ነው በማለትም መራ መከራከሪያ ያቀርባሉ። የሆነ ሆኖ የአገራዊ ምክክር ኮሚሽን በአማራ ክልል ሰላም እንዲሰፍንና ለምክክር ምቹ ሁኔታ እንዲፈጠር የፖለቲካ እስረኞች እንዲፈቱና የተኩስ አቁም እንዲደረግ ጥሪ አቅርቧል። በክልሉ ነሐሴ 15 ቀን 2015 ዓ ም ጀምሮ የታወጀው የአስቸኳይ ጊዜ አዋጅን ተከትሎ የጀመረው ጦርነት ለብዙዎች ሞትና የአካል ጉዳት ምክንያት ሆኗል። ከዚህ በተጨማሪ ንብረትና መሠረተ ልማት ላይ ይህ ነው የማይባል ውድመትን አስከትለዋል። በድሮን የታገዘው ይህ ጦርነት ቁጥራቸው በውል ያልታወ ካልታወቀ ንጹሃን ዜጎች ሕይወታቸውን ከመቅጠፉ ባለፈ በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው አፈናቅሏል። ነዋሪዎች የተሻለ ደህንነት ፍለጋ ወደ ዞኖች ከተሞች በአገር ውስጥና ወደ ሌሎች አገራትም እየተሰደዱ መሆናቸው ከተሰማ ሰንብቷል። በዚህ ምክንያት መሠረተ ልማቶች፣ የንግድ ተቋማትና መኖሪያ ቤቶች ከመውደማቸው በተጨማሪም የግብርና ምርቶችና የእንስሳት ሀብት ላይ ከፍተኛ የሚባል ጉዳት መድረሱም ተዘግበዋል። ከክልሉ አልፎ የአገር ኢኮኖሚን ያሽመደመደው ይህ ጦርነት የንግድ እንቅስቃሴዎችን አስተጓግል ተጓጉሏል የግብርና ምርት እንዲቀንስ ምክንያት ሆኗል። በሌሎች የአገሪቱ ክፍሎች እንደታየ ሁሉ የኑሮ ውድነቱ ምንሯል። ከዚህ ባለፈ በክልሉ ማህበረሰብ ሕይወት ላይም ከፍተኛ የስነ ልቦና ቀውስ ማስከተሉ ሌላኛው የጦርነቱ ገጽ ነው። ሴቶች ተደፍረዋል። ቤተሰብን ተበትኗል። በርካታ ትምህርት ቤቶች ተዘግተው መምህራንና ተማሪዎች ቤት ውለዋል። ከትምህርት ቤቶቹ መዘጋት ባለፈ የጤና ተቋማት አገልግሎት አሽቆልቁሏል። በአጠቃላይ በአማራ ክልል እየተካሄደ ያለው ጦርነት በሰዎችና በንብረት ላይ ከፍተኛ የሆነ ቀውስ እንዳያስከተሉ በተለያዩ ሪፖርቶች ይፋ ሆኗል። አድማጮቻችን፣ የዛሬው የሓሪ ዕለታዊ ዳሰሳ በዚሁ አበቃ። ስላዳመጣችሁን እናመሰግናለን።